ፍትና ነው። የሴቶች አደጋ አደጋ ነው። ተጠንቀቁ። በምንም እንዳትገናኙ። ታክሲ ውስጥ ራሱ ወንድ ለወንድ ሴት ለሴት አስቀምጡ። አትተሻሽ ከሷ ጋር በሽታ ያለባቸው ወንዶችም ሴቶችም አሉ። ሴት እዛ ዘላ ወንዶች ጋር ትመጣለች። ተመጣለች ሂጂ እዛ ቁጭ ምን ትሰራለች እዚህ አውዝብ ይላል። አላየሱም አንዳንድ ቤት ስትገቡ፣ ዘላ ወንዶች ጋር ሳሎን ትመጣለች። ሴቶች ውስጥ አሉ። ምን ፈልገሽ ነው? የወንዶችን ሽታ ለምዳለች። እዚህ አንዳንድ ወንድ ከወንዶች ጋር መቀመጥ ዘላ ሴቶች ጋር ሳሎን ይገባል። ምን ፈልክ? የሴቶች ሽታ ነው የሚመቸው፣ ወንዶች አይመቸውም። ተቀላቅሎበታል። ይሄ አደጋ ነው፣ ከፍተኛ ሙሲባ ነው። ፊ ቡዩቲ ኩና ወላ ተበረጅነ ተበሩጀ ጃሂልየቲል ኡላ ቤታችሁ ላይ ጽኑ። እንደማህያው እንዳትገላልጥለት ይላል። በለሰለሰ ቃላት እንዳታወሩ ቀልቡ ላይ በሽታ ያለበት ሰው

ወጀማል እንዲሁም ቆንጆ የሆነች ለዛው፣ ሁለት ነገር ተዋልተውበታል። ጎሳውም ምርጥ ነው፣ ቆንጆም ነች። ያቺ ሴት ፈለገችው፣ ፈቃላ ኢኒ አኻፉ አላህ አላት አሉ። ነቢ ነብዩ ነብይ ሰለላሁ ዐለይሂ ወሰለም እኔ አላህ እፈራለሁ ያላት ሰው የዛን ቀን አላህ በጥላው ሥራ ያደርገዋል አሉ። የት አለ? የእንደዚህ አይነት ጀግና የት አለ? ዛሬ ኮቻቸውን ተከትለን አይደለም? እንደው ውጭ ዘመድ ጋር ስልክ ላክልኝ፣ ስልክ ላክልኝ። ምን አይነት ስልክ? ፌስቡክ ቴሌግራም ማይበትላል። ምን ፈልጎ ነው? ማየት ይፈልጋል። በቃ ሴቶቹ ያጣራ ያጣራ ያጣራል ያጣራ ሀታ የዝሙት ፊልም የሚያዩ ሙስሊሞች አሉ። ይሄ ቀልባችን ላይ ኩብርን አላህ አትም እንዳያደርግብን፣ እንጠንቀቅ። በተለይ በተለይ በተለይ ቁርአን የምንቀራ ዲን የምናቅ ሱናን የምናቅ ዳዋ የምናደርግ ሰዎች ፌስቡክ ላይ የሚመጡ ሴቶችን አላህን እንፍራ። አይቻልም፣ ሀራም ነው። ኢማናችን ልገፋፋ እነዚህ ወደ ዝሙት ወደ ጀሃነም የሚጣሩ ናቸው። ከዲጃ ፋጡማን ብትሆን ተጠንቀቅ። የጀሃነም ተጣሪ ነች። እቺ ባበላሽቸው ሁላ አላህ የቂያማ ቀን ይጠይቃታል። ይሄ ቴሌግራም ፌስቡክ ቲክቶክ እያሉ የሙስሊም ሴቶች ድራማ ይሰራሉ። መኝታ ቤት ቁጭ ብሎ ሸወትኩት ሸወደኝ እያሉ ይሰራሉ። በጀሃነም የሸወ በጀሃነም ነው የሸወደሽ። አላወቅሽ አንቺ ሞኝ አንተ ሞኝ በጀሃነም እኮ የተሸዋወዱት ሸወትኩት እያሉ እየተሳሳሙ ፎቶ አንስቶ ሲቶ ይልካሉ። እወድሻለሁ እወድሀለሁ እያሉ ማለት ነው። ሀዛ ሙንከር ሙንከር ነው ይሄ። አላህን የሚያስቆጣ ነብዩን የሚያስቆጣ ኢማን የሚያስገፍት ተግባር ነው። ቲክቶክ የሚሉ ቴሌግራም ፌስቡክ ተጠንቀቁ። አላህ ልትፈሩ ይገባል። የሙስሊም ጋጠወጥ ሴቶች በዙ ባሁኑ ሰዓት። አላህ ይዳያስታቸው ካልሆነ ደግሞ አላህ ታምሩን ያሳያቸው፣ ጀርባቸውን ያምግልላቸው ነው የምንለው። ሙስሊም ሴቶችን እያበላሹ ሙስሊም ወንዶችን እያበላሹ ነው። አላህ ሂዳያ ያስጣቸው፣ ካልሆነ ምላሳቸውን አላህ ያምግልላቸው። ወንዶችን ወደ ጀሃነም የሚጣሩት ይሄ ነው የምንላቸው። ሚዲያው ፈሳድ ነው በቃ። ሂጃብ ለብሳለች፣ በዲን ያልደራደርም ትላለች። አላህ በጀሃነም ያደራድርሻል። እንዲህ አይነት ድርድር የለም። ምን አይነት ዲን ነው የወሰድሽው? የአባሽ የሱፊ የሱሩሪ የቁጥቢ የኢኽዋን ዲን ይዞ

አላሁ አክበር አላሁ አክበር አላሁ አክበር ወንዶች ባለፉበት አያልፉም ነበር ወንዶች የረገጡትን ቦታ እኮ አይረግጡም ነበረ እነ ዑመር እኮ የሴት ድምፅ የሚሰማበት ቦታ አይጠጉም ነበረ ተመልከቱ ነቢ ዓለይሂ ሰላት ወሰላም መዝጊድ ኢትካፍ በገቡበት ባለቤታቸው ሊሸኙ ወጡ ሶሐቦች ሮጥ ብሎ ሴት ቁሙ ቁሙ ቁሙ ባለቤቴ ነች ተረጋጉሉ ነቢ ዓለይሂ ሰላት ወሰላም ሶሐቦች እንዲህ ነበር ጥንቃቄ የሚያደርጉት ተጠንቀቁ አባሾች ሴቶች በሚዳ ዳዋ ያደርጋሉ ኢኽዋኖች ያደርጋሉ ሙመይአዎች ስራ አስካጅ እያሉ ሴቶችን ነው የሚቀጡት፣ በየቦታው ተዘንቀቁ። አይቻልም፣ ሴቶች ወቀርና ፊ ቡዩቲኩና ቤታችሁ ላይ የሂጃብ ተቃሱን። በሂጃብ ላይ መዘናጋት፣ ከወንድ ጋር መቀላቀል ተሳውል አያስፈልግም። በሂጃብ ላይ ቢዘናጉ ከወንድ ጋር የሚቀላቀሉ የሚጨባበጡ፣ ንቃፍ ለሶ የሚረብሹ አሉ። አላህ ሊበሩ ይገባቸዋል። አላህ ጀርባቸው ነው አመድ የሚያደርጉት። ንቃብ ተለብሳለች አይኗን ታሳያለች እጇን ወርቅ ታሳያለች ከታች ታስጮዋለች። ረብሸኛ የሆኑ ሙተነቅቦች አሉ። አላህ ሊፈራ ይገባል። እነዚህ ራሱ ሥርዓት ይኖራቸው ዲኑን እንዳያሰድቡብን። ንቃም መልበስ ውስጥሽም ሽም ሊለብስ ይገባዋል። ከወንድ እንደፈለገች ማውራት የለባትም። ምን አይነት አላህን ማመጽ ነው። ንቃም ለብሶም ከወንድ ጋር መቀላቀል፣ ድምፅን ከፍ አርጎ መጫወት አይቻልም። በአልባኒ የሚነግዱ ሰዎች አሉ። ሼክ አልባኒ ረህመቱላሂ ታላ አለይ የአላ ህዝነት በሱ ላይ ይሁን፣ የእስላም ምሁር ነው። ደይፍ ሰይሁን ለይቶ ያመጠረ በሂጃብ መሰላ ግን ሱና ነው ብለዋል። አንከተለውም፣ እንወደዋለን። ዑለማዎች ክብሩን እየጠበቅ እየወደድ ነው፣ ዱዓ እያደረግለት በዚህ ስህተት አንቀበለውም ብለዋል። በአልባኒ እየተንጠለጠሉ ሴቶችን ከወንዶች ጋር የሚቀላቀሉ ቃ የሚያስወልቁ ንቃብ ሱና ነው የሚሉ ረብሸኞች አሉ። ተጠንቀቋቸው። እነዚህ ሰዎች ተሳውን አለባቸው ዩኒቨርሲቲ ንቃቤን አውልቄ ብማር እንዴት ነው ምናምን። እኔ እሱና መሆኑን ነው የማውቀው። እሷ እኮ የጠየቀችው ከወንድ ጋር ልቀላቀል አልቀላቀል ነው። ይሄ ሙለብስ ተልቢስ የሚያደርግ ሰው አለ። ሳኡዲ ሳውዲ የምሰራበት ፊቴን ተሸፍኜ ስዘራ ከለከሉኝ ሰውዬው አለ። ልከበት ወይ ሱና መሆኑን ከወንድ ጋር ልቀላቀል ይሄን ወይ ብላ እኮ ነው የጠየቀችው። ካላ አልባኒ እንደዚህ አይልም። በአልባኒ ደባ ነው ይሄ። ሼኩል አልባኒ ሴቶች መንገዳቸው ራሱ ጥጉ ነው ይላል። የሼክ አልባኒ አለባበስ ሁክም ወይንም ደግሞ ያስቀመጡት መስፈርት የአሁኑ ሙተነቅቦች ራሱ ያፍሩበታል በእሳቸው መስፈርት። አቤት ያስቀመጡት መስፈርት እንዲህ ከሆነ እንዲህ ከሆነ የሚሉት ግን፣ በአልባኒ የሚነግዱ ሙለብሶች አሉ፣ ተጠንቀቋቸው። ይሄ ሚዲያውን ተጠንቀቁ። ቲክቶክ ምናም የሚባል ሂጃብ ለብሳ ስለመጣች እንዳትሸውድሽ ተጠንቀቂ፣ እንዳሸውደ ተጠንቀቅ። ሂጃብ የለበሰች ዲን መስለቅ ነች፣ ሙጅሪም ነች። ኮፊያ የለበሰ እንዳይሸውደ ኮፊያ የለበሰ ሙጅሪም ዲን፣ ልሸውድህ ነው የመጣልህ ፌስቡክ ላይ ተሸወድ እወድሻለሁ፣ እወዳ አለው። ከዚህ በፊት እንደዚህ አድርጌ አላውቅም አድርጌ ሞክሬው ተግባብቼ እያሉ የሚቀልዱዋሉ። ገንዘብ ነው የሚሰበስቡት፣ ግን የጀሃነም ገንዘብ ነው የሚሰበስቡት። ሙስሊሙን ኡማ እያሸፈቱ የሚሰበስቡት ገንዘብ አላህ በረካ ያርግላቸው። አላህ ይመልሳቸው፣ ካልሆነ ጀርባቸውን እንዲቆርጥልን ነው ዱአ ምን አላህም ይረግማቸዋል፣ መላእክቶችም ይረግማቸዋል፣ የአላህ ባሪያዎችም ይረግማቸዋል። እንደዚህ አይነት ሰዎች አብዛኛው ሙስሊም በካፊር አይሸወልም። ብዙ ጊዜ ስለሚባራ ለዚህ ነው ሙብተዲ ላይ ሁሌ ትኩረት የሚደረገው። ግልጽ ይሁንላችሁ፣ ይሄ ሙብተዲ ነው። እስልምናን እየበደለ ነው ሲባል ሰውዬውን ከካፊር በላይ ጠልተ ነው አይደለም። ሊገባችሁ ይገባል። የእስላም ልብስ ለብሶ ሙስሊሙን ስለሚሸውድ ነው። ካፊር ብዙ ጊዜ ይሸውዳል፣ ይሸውዳሃል። እንዴ ግን ሙስሊሙ ነው መስጊድ ገብቶ መድረክ ይዞ ኢየሱስ ፍቅርን የሰበከ ጌታ ነው፣ የሚቀደመው ደም ነው ችግር የለው የሚል ሰው ይሸውዳል፣ ሙስሊሙን ይወስድባል። ለዛ ነው ሙብተዲ ሙብተዲ ላይ አበቀ ተደርጎ የሚወራው። ሙብተዲ አገር አፍራሽ ነው፣ ሙስሊሙን በታኝ ነው። ስለዚህ እንዲህ የሆነች ሴት ጠርታው ፈቃላ እንዲህ አካፉላህ አላህ እንፈራለሁ ያለ ሰው የቅያማ ቀን ባላህ ጥላ ስር ይሆናል። አላህ ከእንዲህ አይነት ሰዎች ያድርግ። በዚህ ቁጭ ብለን ዳዕዋ ሰምተህ ውጭ ስትወጣ እንዳትወሰድብህ ተጠንቀቅ። አይነ ሰብራ አድርገህ ወይ አግባ። ማግባት ካልቻልክ እሱም እኔ ያስቀመጡት ነብይ አለይሂ ሰላቱ ወሰላም ሴት ተከትሎ መሄድ አደጋ አለው። ኢማንህን ተወስድብሃለህ።